ሰላምና ጤና ለእናንተ ይሁን ውድና የተከበራችሁ ተመልካቾቻችን የህዳር ሁለት ቀን 2018 ዓ ም የዕለተ ማክሰኞ መረጃዎችን ሰብስበን ወደ እናንተ መተናል። ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክና ሼር ያላረጋችሁ ደግሞ ላይክና ሼር በማድረግ መረጃዎቹን እንዲትኮመኩሙ እንጋብዛችኋለን። ተፋያሉ መረጃዎችን ይዘናል። ወደዛው እናልፋለን። የኢትዮጵያ ሃይማኖት ተቋማት ጉባኤ የአርሲው ጥቃት ሃይማኖታዊ ተኮር አይደለም ሲል ተናግሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ይህንን ያለው በኦሮሚያ ክልል አርሲ ዞን የተፈጸመው ጥቃት በተመለከተ ያሰማረው አጣሪ ኮሚቴ የደረሰበትን የመጀመሪያ ደረጃ ሪፖርት በትናንትናው ዕለት ለመገናኛ ብዙኃን ይፋ ባደረገበት ወቅት ነው። በአጣሪ ኮሚቴው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስት፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እና ከኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት ሁለት፣ እንደዚሁም ከጉባኤው ሁለት ባለሙያዎች እንደተካተቱበት በመግለጫው ተጠቅሷል። ልዑኩ ወደ ስፍራው አቅንቶ በመንቀሳቀስ የጸጥታ ሁኔታ ስጋት እንዳይሆንበት የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃይሎች በጋራ መንቀሳቀሳቸውን የጉባኤው ዋና ጸሐፊ ቀሲስ ታጋይ ታደለ ተናግረዋል። ቡድኑ ከጥቅምት 25 እስከ 30 ድረስ በስፍራው በመገኘት ያካሄደው ጥናት በተመለከተ ማብራሪያ የሰጡት የአጣሪ ኮሚቴው ሰብሳቢ መላከ ሰላም ዳዊት ያሬድ እንደገለጹት ቡድኑ ጥናት ካደረገባቸው አካባቢዎች በአርሲ ዞን በሚገኙት ጉና ሲርካ፣ መርቲ እና ቁልአቤ ወረዳዎች ናቸው ብለዋል። ኮሚቴው ጉዳዩን ለማጣ አራት የተጠቀመባቸው ዘዴዎች ቃለ መጠይቅ፣ የቡድን ውይይትና የማህበረሰብ የሰላም ኮንፈረንስ ሲሆኑ በቃለመጠየቆቹ መጠየቆቹ የተጎጅ ቤተሰቦችን ጨምሮ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አይንማኞችንና አባገዳዎችን እንደዚሁም የአካባቢውን የመንግስት የስራ ኃላፊዎች ጭምር በማወያየት መሆኑን አመላክተዋል። ኮሚቴው በዚህ የመጀመሪያ ሲል በጠራው ሪፖርት በተገኘው ውጤትም በጉና ወረዳ ናኖ ጃዌ ቀበሌ ገበሬ ማህበር የሰው ህይወት መጥፋቱን፣ የንብረት መውደምና እገታ መፈጸሙን አረጋግጫለሁም ብሏል። ክስተቱ ጥቅምት 12 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ታጣቂዎቹ ህብረተሰቡን በማስገደድ አብረው ምሳ የበሉ ሲሆን በመጨረሻም የመንግስት የጸጥታ ኃይል መምጣቱን ሲያውቁ ሰዎችን አግተው ወስደዋል፣ ይላል ጉባኤው። ጥቅምት 13 ቀን 2018 ዓመተ ምህረት ታጣቂዎቹ ተመልሰው በመምጣት ተጨማሪ ሰዎችን መውሰዳቸውንና በጥቅምት 14 ቀን 2018 ዓመተ ምህረት በታገቱ ሰዎች ላይ ግድያ እንደተፈጸመባቸው ኮሚቴው አስታውቋል። ኮሚቴው ከተጎጂ ቤተሰቦችና አነጋገርኳቸው ካላቸው የህብረተሰብ ክፍሎች አገኘሁት ባለው ጥቆማ ጥቃቱ የፈጸሙት ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው መንግስት ሸኔ ሲል በሽብርተኝነት የፈረጀው ቡድን እና የፋኖ ኃይሎች ናቸው ሲሉ እንደነገሩት ሲያመላክት፣ ሌሎቹ ደግሞ ማንነታቸውን የማያውቋቸውና በሌሊት የሚንቀሳቀሱ ምንም የሃይማኖት መግለጫ የሌላቸው የታጠቁ ቡድኖች ስለመሆናቸው ነግረውኛል ብሏል። ጥቃቱ የተፈጸመባቸውና የሞቱት ዜጎች አስመልክቶ አህዛዊ መረጃ በቀጣይ በማጣራት ከነሙሉ ማንነታቸው ይፋ አድርጋለሁ ያለው ኮሚቴው ስርዓቱን መድረስ ተከትሎ በተለያዩ አካላት ሲወጡ የነበሩ መግለጫዎች በስፍራው ካለው መረጃ ጋር ክፍተት ታይቶባቸዋል ባይ ነው። ችግሩ ፖለቲካዊ ይዘት እንዳለው ከማህበረሰቡ ያገኘሁት መረጃ ያሳያል ያለው ኮሚቴው የችግሩ ተጋላጮች አንድ ነገር ላይ ያነጣጠረ ማለትም ብሔርና ሃይማኖትን መሰረት ያላደረገ መሆኑን አስታውቋል። ኮሚቴው ይህንን ይበል እንጂ በዚሁ በተመሳሳይ ቀን በትናንትናው ዕለት በትክክል ሶስት ሰዎች ተገድለዋል ሲል የአርሲ ዞን ሀገረ ስብከት በሌላ መንገድ መግለጫ አውጥቷል። ተደጋጋሚ ግድያ እንደሚፈጸም በሚነገርበት በኦሮሚያ ክልል አርሲ ዞን ትናንት ህዳር 1 ቀን 2018 ዓ.ም ተምረት በግብርና ስራ በተሰማሩበት ዲያቆንን ጨምሮ ምዕመናን በታጣቂዎች መገደላቸውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት ለቲክቫ ኢትዮጵያ ገልጿል። አንድ የሀገረ ስብከቱ አመራር ለቲክቫ ኢትዮጵያ በሰጡት ቃል ዛሬ በትክክል ሦስት ሰዎች ተገድለዋል ብሏል። ግድያው የተፈጸመው በዞኑ አስኮ ወረዳ መሆኑን አስረድተው ሟቾቹ አንደኛ ዲያቆን እየው ብጭጉ፣ ሁለተኛ ጥላሁን ቦጌ ደመቀ ሶስተኛ የ11 አመት ልጅ የሆነችው ጻድቃኔ ሰራዊት ሲሰሙ የሚባሉ መሆናቸውን በዝርዝሩ አስረድተዋል። ሰዎቹ የተገደሉት ትናንት ከጠዋቱ ሁለት ሰዓት ተኩል እንደሆነ፣ ግድያ የተፈጸመበት ቦታ ልዩ ስሙም ጠለታ ገብርኤል እንደሚባልም እኚሁ አካል ለቲክቫ ኢትዮጵያ ተናግረዋል። ቦለቄ ይወቁ እያለ የተጠቀሰው ቦታ ላይ ነው የገደሏቸው ሲሉም ያስረዱ ሲሆን ግድያውን የፈጸሙት የታጠቁ ኃይሎች መሆናቸውንም ተናግረዋል። ከጥቅምት ወር ጀምሮ ስንት ምእመናን ተገደሉ ማለት ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ ያ ሀገረ ስብከቱ አካል 33 ምዕመናን ተገለዋል፣ ሲሉም ተናግረዋል። አዲሱ የአስኮ ወረዳ ግድያ የተፈጸመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከጥቅምት 2018 ዓ.ም አጋማሽ ጀምሮ በዞኑ የተፈጸመውን ግድያ ለማጣራት ላኩት ያለው ልኡካን ቡድን ያጠናከረውን የመጀመሪያ ዙር ሪፖርት ባቀረበበት በተመሳሳይ ቀን ነው። በዚህም ልኡካን ቡድኑ በአራት ወረዳዎች አሰባሰብኩት ባለው ሪፖርት ግድያ መፈፀሙን ገልጾ በአርሲ ዞን ምዕመናን ላይ የተፈጸመው አሰቃቂ ግድያ የፈጸሙት አካላት በኦሮሚያና አማራ ክልል ታጥቀው የሚንቀሳቀሱ ኃይሎች ስለመሆናቸው መረጃ አግኝተናል ሲልም ከላይ ጠቅሰናላቸው ነበር። ይሁን እንጂ በጥቅምት 2018 ዓ.ም ተመረጥ ስለተፈጸመው ግድያ ምላሽ እንዲሰጡ ምንም እንኳ ቲክፋ ኢትዮጵያ ወደ ክልልና ዞኑ አካላት ሙከራ አድርጎ ቀጥተኛ ምላሽ ለመስጠት ፈቃደኛ ባይሆኑም የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር ግን በዞኑ ግድያ ተፈጸመ መባሉ ሐሰት ነው ሲሉ ለቢቢሲ በወቅቱ ገልጸው ነበር። ቲክፋ ኢትዮጵያ ስለ ጥቅምቱ ግድያ በወቅቱ ምላሽ የጠየቃቸው አንድ የክልሉ አካል ደግሞ አርሲ ምን አጥፍቶ ነው የሚጠቃው? ብለው ዝርዝር መረጃ ከመስጠት ተቆጥበው ነበር። በሌላ በኩል ጉባኤው ትናንት ባቀረበው ሪፖርት ግድያው አንድን ሃይማኖትና ብሔርን ትኩረት ያደረገ አይደለም ብሏል። ለዚህ ሪፖርት አስተያየት እንዲሰጡ የአርሲ ዞን ሀገረ ስብከት አካል የጠየቅን ሲሆን በጉዳዩ ተገርመው ዝርዝር አስተያየት ከመስጠት ግን ታቅበዋል። መረጃውን ያገኘ ነው ከቲክቫ ኢትዮጵያ ነው። ወደ ሌላ መረጃ ስናልፍ የብሔራዊ ባንክ ገዢ እዮብ ተካልኝ የማያዳግም እርምጃ እንወስዳለን ሲሉ ከዛቱ 3 ሳምንታት በኋላ ለታጠቁ ቡድኖች ድጋፍ ሲያደርጉ ነበር የተባሉ ተጠርጣሪዎችን በቁጥጥር ስር መዋላቸውን አገልግሎቱ አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ትናንት ምሽት ባሰራጨው መግለጫ በህገወጥ ወጥ መንገድ የውጭ ምንዛሪ አሻጥሮችን ሲፈጽሙ ተደርሶባቸዋል ያላቸውን 112 ተጠርጣሪዎችን በቁጥጥር ስር መዋሉን አስታውቋል። የብሔራዊ ባንክ ገዢው እዮብ ተካልኝ ከ3 ሳምንት በፊት በአሜሪካ ዋሽንግተን ከሚገኙ ከተባሉ አስተላላፊዎች ጋር ከተነጋገሩ በኋላ በቪዲዮ በተሰራጨ መልክታቸው የመጨረሻ ሲሉ የጠሩትን ማስጠንቀቂያ አስተላልፈው ነበር። እዮብ በወቅቱ ከላ አስተላላፊ ድርጅቶች መካከል ሽብርተኝነትን በገንዘብ የሚደግፉ መኖራቸውን በዚህም ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ማሰባቸውን ለውይይት ተሳታፊዎች መግለጻቸውን አስታውቆ ነበር። አክለውም የብሔራዊ ባንክ የኢትዮጵያ መንግስት ማንኛውም እርምጃ ከመውሰድ የሚቆጠብ አይሆንም፣ አካውንት ብቻ በመዝጋት የሚመለስ ነገር እንዳልሆነም በግልጽ ማንሳት እፈልጋለሁ ተቀባዮቹንም ያካተተ ተቀመጠ ላኪዎችንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባ ነው ሲሉም ዝተው ነበር። ከሳቸው ማስጠንቀቂያ 20 ቀናት ገዳማ በኋላ የብሔራዊ መረጃና ደህንነት አገልግሎት ባሰራጨው መግለጫ በቁጥጥር ስር ከዋሉት ሰዎች በተጨማሪ 519 የባንክ አካውንቶች መታገዳቸውን የተለያዩ ኤግዚቢቶች መያዛቸውን አመላክቷል። ኢዮብ በቀደመ መግለጫቸው ሽብርተኝነትን በገንዘብ የሚደግፉ እንዳሉ የደረስንባቸው አሉ ካሉት ጋር በሚስማማ መልኩ አገልግሎቱም ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንደውም አሸባሪዎችንና እና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸው በመግለጫው አመላክተዋል። በተጨማሪ በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎችን በመጠቀም ሀብትን ከሀገር ማሸሽ ላይ ያሉ ድርጅቶች ባለቤቶችም በቁጥጥር ስር ውለዋል ሲሉ ተናግረዋል። በመጨረሻም ወደ ውጭ መረጃ ስናልፍ በሱዳን ዳርፉር ግዛት በሚገኘውና የሱዳን ፈጥኖ ደራሽ ጦር በሚጠቀምበት በኒያላ አየር ማረፊያ ዋና የጦር ሰፈር ላይ በትናንትናው ዕለት በሱዳን ወታደራዊ መንግስት በሆነው ባልቡርሃን በርካታ ድሮኖች አየር ጥቃት ተፈጽሞበታል። በጥቃቱ ስለደረሰው የጉዳት መጠን እስካሁን የወጣ መረጃ የለም። ዘገባዎች እንደሚያሳዩት ጥቃቱ የተፈጸመው ወታደራዊ የጭነት አውሮፕላን ወደ ማረፊያው ካረፈና ከደረሰ ከጥቂት ጊዜያት በኋላ ነው። ጥቃቱ የተፈጸመው ከጥቂት ሰዓታት በኋላ የቱርክ የኳታር የግብጽ፣ የኢራንና የሩሲያ ወታደራዊ አውሮፕላኖች የሱዳን ወታደራዊ ጣቢያ ሆኖ በሚያገለግለው ፖርት ሱዳን አየር ማረፊያ አርፈዋል። በተጨማሪም የሱዳን ወታደራዊ አውሮፕላኖች ወደ ፖርት ሱዳን ከመመለሳቸው በፊት በኤርትራ አየር ማረፊያ አርፈው እንደነበር ያገኘነው መረጃ ያመለክታል። የሱዳን ጦር በሱዳን ፈጥኖ ደራሽ ጦር የተያዙትን አካባቢዎች መልሶ ለማግኘት ያለ አዲስ ጥቃትም ጀምሯል። ከትናንት በስቲያ የሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጄኔራል መሐመድ ሐምዳን ደጋሎ ድሮኖቻቸው ኤርትራን እና ግብጽን ለማጥቃት ዝግጁ ናቸው ማለታቸውን ተከትሎ ግብጽ ለተባበሩት አረብ ኤሚሬትስ ደብዳቤ መጻፏም ይታወሳል። ቡድኑ የተከበራችሁ ተመልካቾቻችን፣ ለዛሬ ማክሰኞ የነበረ መረጃ ይህንን ይመስላል። ከሰዓት በሌላ መረጃ ተመልሰን እንገናኛለን። መልካሙን ሁሉ ተመኘን።